ሰፋራ የሰፋራ ብላለች ማለት ነው። ውነቷ ነው ወለይ፣ ሁሉ ጥፋት የነሱ ነው ማለት ነው። ጎፍዝና ትችመዳን በነገራችን ላይ ማስተንተን ትችላለች፣ አረቃት ታስባለች። ለምን ብትሉ በእነሱ ነው ይሄ ሁሉ ጦስ የመጣው ማለት ነው። መቼም ዛሬ ይህም ቪዲዮ ስታዩ ይቺ የተረገመ ሸቃላይ የማያተመጣብን ጉድ የለም እኮ የማይል የለም። ብትሉኝም እንግዲህ ይችለዋለ የሀገሬ ልጆች ማለት ነው። ዛሬ እንዳየዋችሁ ስራ በዝቶብኛል፣ እንዳሳየዋችሁ ስራ በዝቶብኛል፣ ግቢ ሳጸዳ ነው ያልኩትና እንግዲህ ስለ ድፍረት በጣም ይቅርታ እየጠየቅኩኝ ስለ ደከመኝ ይህም ቪዲዮ ገደም ብዬ ነው እየሰራሁት ያለሁት ማለት ነው። ያው ቪዲዮ መሰራት ስላለበት መቅረት የሌለበት ነገር ስለሆነ ነው የመጣሁት። ስሙኝማ የአገሬ ልጆች እንዲያው ወደ ስደት ስትመጡ አላ ከመልካም ነገር ይጣላችሁ። እንግዲህ ቀደም ሲል ባያችሁት ቪዲዮ የምትስቁም የምትዝቱም የምትሳለቁም ትኖራላችሁ። የምታዝንም ልትኖር ትችላላችሁ። ደስ ባላችሁ መንገድ እንግዲህ ወስዳችሁ የተመቻችሁን ነገር በሉ አስቀምጡ ማለት ነው የሀገሬ ልጆች እና እንዳልኳችሁ አሰሪዎቻችሁ ጥሩ ሲሆኑላችሁ ስራ እንኳን ቢከብድባችሁ፣ እየቀለላችሁ ደስ እያላችሁ ነው የምትሰሩት። ከስራው ክባዴ በላይ ከቤተሰብ ናፍቆት ከሀገር ናፍቆት በላይ ከብቸኝነት በላይ ደግሞ አሰሪዎቻችሁ ሲከፉባችሁ ነ ለመናገር ሌላ ጦስ ወይም ደግሞ ሌላ ከባድ ችግር ነው። እና የሚሆነው አላህ ከመልካም ሰዎች እንዲሁ የጣላችሁ ሰዎች አመስግኑ፣ አልሐምዱሊላህ፣ እኔም ጭምር ማለት ነው። እና የአገሬ ልጆች የዛሬ ቪዲዮ እንግዲህ ከእስከ ዛሬው ቪዲዮ ላይ ይትላል። በእርግጥ ይሄ ነገር አዲስ ነገር አይደለም፣ ብዙ ጊዜ እናያለን። ባሁነው በቃ እየሸኑ ሲቀበሉ ሽንታቸውን፣ ብዙ ብዙ ነገር፣ ብዙ እንደዚሁም ካካ ምናምን ነገር ሲባል እንሰማለን። እና የዛሬው ግን ለየት ያለ ነው። እንዴት ይህ ነገር ሊሆን ቻለ? በምን ምክንያት ለምን እንዴት? ከዚህ ደረጃ ሀማም የለም ወይ መዳሟስ የተነበረች እንዴ? እስከሚደረግ ምናምን ልትሉ ትችላላችሁ። ሁሉንም ነገር እንግዲህ በዝርዝር ነግራችኋለሁ፣ ብቻ እናንተ ጀሮ ሰታችሁ አድምጡ ማለት ነው። ከመፍረዳችሁ በፊት ደግሞ አንዳንዴ አድምጡ የአገሬ ልጆች። ገብቷቸዋል መዳሚቱ ራሱ የማን ጥፋት እንደሆነ ስላወቀች ግጭም ማድረጋሽ የፍትሄ ሳፋራ ነው ያለች አላህ ጌቴ እንዲ ዝም ቢስፈርባቸውና ማለት ነው። እንዲሁ የአገሬ ልጆች እንዲሁ አላቅም ብቻ፣ ብዙዎቻችን ከገጠር ስንመጣ ምንም የማናውቅ ሽንት ቤት አጠቃቀም ራሱ የማውቁ ምክንያቱም ልክ እንደኔ የገጠር ልጆች የሆኑ በአባታቸው በዚያ ሰፊ ጓሮ እንደፈለጉ የኖሩ አሁን ደግሞ ጤና መድህን ነው ምን የሚለው ከመጣ ወዲህ በግዴታ አንድ ክንድ ሁለት ክንድ ጉድጓድ እየተጫረላቸው በየገጠሩ በዚያ ሽንት ቤት ሲጠቀሙ የለመዱ የኔ ቤጤ የገጠር ልጆች ከዚያ ምንም ነገር አንድ ቀን እንኳ ከተማ መጥተው ሳያውቁ ሽንት ቤትና ማጥባህ ልዩነቱን ሳያውቁ ቀጥታ ጭነው ወደ አረብ ሀገር ይደፏቸዋል ማለት ነው። ከተደፉ በኋላ መውጫና መግቢያ ውቅያማ ሲደፋባቸው የሚያደርጉ ግራ ሲገባቸው፣ እንግዲህ የማይደረግ ነገር የለም ማለት ነው። እኔ የማረሰው ልንገራችሁማ፣ እዚህ አገር ሳውዲ አረቢያ ህጅ ምክር ወይፉን እንትን ብዬ ማብራት አቅቶኝ ቀዝቃዛ ምግብ በልቻ አሉ የማረሰው ለምንድን ነው? አንድ ቀን አሙቄበታለሁ። ሁለተኛ ቀን ስለው እንዲ ያለ ለካ መብራት የለ ነበር መሰለ ያገሬ ልጆች ፈረውና ጸጥ አልኩ። እዚያ ቀዝቃዜ ትኑሩ እስከ ፍሪጅ አውጥቼ ይበለው ባት ቀን አለች። አለማወቅ ደግሞ ሀጢያት አይደለም። ስለዚህ አወቅን ብላችሁ እያንዳንዳችሁ ተረማምደሽ ምን ብለሽ ነው ከዚህ የደረስሽ? በሰው ላይ እንዳትፈርዱ። ወላሂ ከምሬ ነው የምላችሁና ወደ ገደለው ተወሰዳችሁ አላህ ይግደልሽ እያላችሁ ይሆናል እስከ ወን ድረስ ምክንያቱም ወደ ገደለው ባለመግባቴ ግን አትሉኝም። ብዙዎቻችሁ እኮ አዛኞች ናችሁ። በተለይ ነው የማሳዝናችሁ አይደል? አዎ እና የሀገሬ ልጆች እንግዲህ ቀደም ሲል ቀንጨባ አድርጌ ያሳያችሁ ቪዲዮ ማለት ነው። አንዲት ሰራተኛ እንግዲህ ወይም አንዲት ደግሞ ሰርቶ አደር ሰርቶ ለመለወጥ የተሰደደች እህታችን ምንም ሳታው እንግዲህ ከሀገሯ ወደ አረብ ሀገር ትሰደዳለይ። አረብ ቤት ውስጥ እየሰራች እያለ እንግዲህ እንዳያቸዋት ከመዳም አጥባ ውስጥ እንግዲህ ማለት ነው ካከዋን እንትን ብላ መዳሟ ደግሞ የጭሆች እንግዲህ ቪዲዮ ቀርጻለይ ብታውት አሁን ቲክቶክ እንዳለ በቃ ሊቃጠል ደርሷል ማለት ነው። ሊቃጠል ደርሷል። እየተቀባበሉት ነው። አረቦች አምጠው ውሰዱ እያሉት ነው። በእርግጥ አይፈረድባትም ብትልም በእርግጥ ይሄን ነገር ያደረገችው ህን የራሷ ልጅ ትሆንሩ የልጅ ገመራ ላትሸፍንላት ነበረ። ነጭ ሰራተኛ መቸም ወዳ ይሄን ነገር አላደረገችውም። ይሄን ያደረገችበት ምክንያት ይኖራታል። ራሷም ተነግራለች፣ እንዳልኳችሁ። እሱም ምንድነው ነው ወያን ኮሜሳ ፋራ እያለች ነበር። ገብቷቸዋል። መግቢያ ላይ እንዳልኳቸው ብዙዎቹ የገጠር ልጆች ሲመጡ ስለ ሽንት ቤት አያውቅም። እኛ ሁም ማለት ነው ኢትዮጵያ እያለን ገና ወደ ሳውዲ አረቢያ ስነድ ወላይ እንደዚ ያለ ሽንት ቤት አልነበረንም እኛ። አሁን ላይ ግን አልሐምዱሊላ እህቶች አረብ ሀገር ቢመጡ አይጨነቁም። ለምን ከቤታቸው አይተዋል ማለት ነው። ግን እኔ አላውቅም። የታየሽ ካላችሁ ይልንገራችሁ፣ ኤርፖርት ውስጥ ነው አዲስ አበባ ኤርፖርት ውስጥ ነው ያየሁት። ገብቻ ራሱ ሳይ አላመምኩም አላወቅኩበትም ነበረ። ከዚያ እንዲሁ ከስር ከመሰረቱ ከዚህ ያደረሰን አንዲት ያጎት ልጅ ባላለ አለ ያቆየውና፣ እንደው ጥሩ ሰው ነው ወላሂ፣ እውነቴን ነው የምላችሁ። እንደው ወደ ሳውዲ አረቢያ ራሱ ይዞ ነው ሲሄድ፣ እኔና የሚስቱ እህትን አብሮ ነው ፕሮሰስ ያስጀመረን፣ እጃችን እየጎተተ ባጃጅ እንዳይገጨን ማለት ነው። ከዚያ ስንተኛ ራሱ እሱን ከመሃል አድርገን ነው ምንተኛ። ግን እንዳስቁብኝ ግን ምንም የምናውቀው ነገር የለም ደግሞ። ወላሂ እውነቴን ነው የምላችሁ ጥሩ ሰው ነው ደግሞ። እኛም ስለማንጠረጥርም የለም ነው ወላሂ እውነቴን ነው የምላችሁ። በቃ ታላቅ ወንድም ታውቃላችሁ፣ እንደ ታላቅ ወንድማችን ነው የምናየው። እና አላቆየው ያው እሱ ትንሽ ባህር ዳር ከተማ ስለሆነ የሆነ ኮሌጅ ውስጥ ምናምን እየተማረ ስለነበረ ኮሌጅ ውስጥ ነበረ መሰለኝ። ዜነት ሽንት ቤት አላቅም። ከዛ ሽንት ቤት ኑ ላሳያችሁ፣ ሽንት ቤት አጠቃቀም ብሎ ውሃ እንዴት እንደሚወረድ ምን እንደሚል ምን እንደሚል አሳየ። እነሱ እዚያ ሳውዲ ከሄርነ በኋላ አልተቸገርነ በማን በሱ ምክንያት ማለት ነው። እና ይቺ ሰራተኛ ሆነ ገና አዲስ ትሆናለች። ገብታቸኋል። አዲስ ከሆነች ገዴታ ቀእታ እንደመጣሽ ከሆነ ከመዳም ቤት እንደገባሽ ከሆነ ይህን ነገር ያደረገችው አይፈረድባትም። ወይን ኩም ሰፋርቱም ብላለች። ይሄን ማድረግ ያለባቸው እነማን ናቸው? እነዚህ ሲወስ የሚሰጡ ሰዎች፣ ሲወስ ዝም ብሎ ሀበይ በበይ ወይንም ደግሞ ስችን በይ ተላጃ በይ ማለት ብቻ ሳይሆን እንዴት አድርጋ ሽንት ቤት መጠቀም እንዳለባት ቢያሳዩት ጥሩ ነገር ነው፣ ጠቃሚ ነገር ነው። ብዙዎች ታውቁ እየመጡ ጉድ እየሆነ ነው። ያገሬ ልጆች ገባችሁ እንጂ ሆን ብለ አውቅ አለ ክፋት ብለ አታድርገውም። አንድ ይሄ ነው። ሌላኛው ደግሞ እንግዲህ በየሶሻል ሚዲያ የምንሰማው መዳሜ የማጥማት ዘግታብኛለይ፣ መዳሜ ሀማም ዘግታብኛለይ፣ ብዙ ነገር እየተባለ እየሰማን ነው። ገብታችኋል። መልላችሁ ፈልጌ ነው። ይች መዳም ምናልባት ይችን ሰራተኛ ከዚህ ማጥባት ዘግታባት ቆይታ ሊሆን ይችላል። ስለዚህ ከመጣባት አማራጭ ስታጣ ታዲያ ሌላ ምን ነገር ታድርጋለች? እዚህ ውስጥ ትጸዳዳለች ማለት ነው። ይሄ ነው አትፍረዱ ያልኳችሁ ማለት ነው። ሌላኛው ባለማወቅ ነው። ሁለተኛ ደግሞ በር ተዘግቶባት ሊሆን ይችላል ነው መቼም፣ ቤት ውስጥ እየሰራች የኖረች ሰራተኛ፣ ቤቱን የለመደችው ሰራተኛ ሆና የፈለገ ያክል በፍጥነት ቢመጣባት ሽንት ቤት ሩጣ የማደርስበት ምንም አይነት ምክንያት የላትም። እና ስለዚህ የሀገሬ ልጆች እኔ በልጅቷ አልፈርድም በመዳሟም አልፈርድም ልጅቷን ባለማወቅ ሊሆን ይችላል መዳሟም ደግሞ ቪዲዮ ብትቀርጽም አልፈርድባትም እንግዲህ ልጅቷ በስተት ማድርጋባት ሊሆን ስለሚችል ማለት ነው ግን እሷም ያለችው ወያንኩም ሰፋራ ብላለች አፈር ያውላቸውና እነዚህ ደላሎች እነዚህ ሲ እንሰጣለን የሚሉ ለምንድን ነው በደንብ የማያሰለጥኑ ጥቅምና ጉዳቱን የኤሌክትሪክ እቃዎችን አጠቃቀማቸው ምናምናቸውን ለምንድን ነው ብትናደርገው የማያሳዩን ነው እስካሁን እናንተ ቀልባችሁ ያለ ከአጎቴ ልጅ ባል ጋር አብረን ነበር የምንተኛ ያልኳችሁ ነገር እዚያ ውስጥ ነው መሰለኝ ያላችሁ ሳስባችሁ። ወላይ እንደ ዛሬ ቢሆን ያልተኛም ነበር፣ ግን ያኔ ስለማላውቅ ነው። ደግሞ እሺ፣ ትዝ ብሎ ሳኩት፣ ደግሞ ሌላ ነገር እንዳይመስላችሁ። እና የሀገሬ ልጆች ያም ሆነ ይህ ደግሞ ደስ የሚለው ነገር ሰራተኝቱ ግን ኢትዮጵያ አይደለችም። እሺ የኡጋንዳ ሰራተኛ ነች ማለት ነው። ግን ቢሆንም አሳዝናኛል። እንዴት እንዳዋከ ብቻ እዚያ በኋላ እጅ ብላ አስጠዳቻት። እና ጥንቃቄ አድርጉ። እሺ የሀገሬ ልጆች ራሳችሁን ጠብቁ። ኮር ሆኑ ጥንቅቁ ነው እሺ። እናንተ ብቻ አይደላችሁም የምትሳደቡት እንደዚህ ያለ ነገር ሲሆን ኢትዮጵያ ሰራተኛ እንዲያደረገች ሲባል ከባድ ነው። እና ስለዚህ ተሎ ወደ ሽንት ቤት ሂዱ ማለት ነው።